ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም፣ በክልሉ የተጀመረው አራተኛው ዙር የጀጎል ኮሪደር ልማት ስራ በተያዘለት ጊዜ በፍጥነት ለማጠናቀቅ እየተሰራ መሆኑን የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። የኮሪደር ልማት ስራውን በመደመር መንግስት እይታ ህዝብን ማዕከል ባደረጉ መልኩ በተያዘለት ጊዜ በማጠናቀቅ ለዜጎች ምቹ የመኖሪያ አካባቢ ለመፍጠር እንደሚሰራም ነው የተገለጸው። ትዕይንት ለባልቄ ዝርዝራላት የሐረሪ ክልል ርዕሰ መስተዳደር አቶ ወርዲን በድሪ ከ9 ኪሎ ሜትር በላይ ርዝማን ያለውን አራተኛውን ዙር የጀጎል ኮሪደር መልሶ ልማት ስራ እንቅስቃሴ ተዘዋውረው ተመልክተዋል። በመስክ ምልከታው ላይ ርዕሰ መስተዳደር አቶ ወርዲን በድሪ እንደገለጹት አራተኛው ዙር የኮሪደር ልማት ስራን በፍጥነት ጥራትና ፈጠራ በታከለበት መልኩ ለማከናወን ትኩረት መሰጠቱን ገልጸዋል። የኮሪደር ልማት ስራውን በመደመር መንግስት እይታ ህዝብን ማዕከል ባደረገ መልኩ በተያዘለ ጊዜ በማጠናቀቅ ለዜጎች ምቹ የመኖሪያ አካባቢን ለመፍጠር ይሰራል። ከአሁን ቀደም በተከናወኑ የኮሪደር ልማት ስራዎች የተፈጠረውን የኢኮኖሚ መነቃቃት የቱሪስት ፍሰትና የዜጎችን የስራ ዕድል ተጠቃሚነት ይበልጥ ለማጉልበት እንደሚሰራም ገልጸዋል። ርዕሰ መስተዳድሩ ከጀጎል ውጪ በከተማ ውስጥ እየተከናወኑ የሚገኙ የኮሪደር ልማት ስራዎችንም የተመለከቱ ሲሆን በሂደት ላይ የሚገኙትን ፕሮጀክቶች በፍጥነት ለማጠናቀቅ እየተሰራ እንደሚገኝም ገልጸዋል። በተለይ በከተማው እየተከናወነ የሚገኘው የላንድማርክ ፕሮጀክትና በአጂፕ ሰላም አደባባይ እየተገነባ የሚገኘው የጤና ኮሪደር ልማት ስራ ጥሩ የሚባል አፈጻጸም ላይ እንደሚገኝ መግለጻቸውን የክልሉ መንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት መረጃ ያመላክታል። በቀጣይም የተጀመሩ የልማት ስራዎችን በተያዘላቸው ጊዜ በጥራትና ፍጥነት በማጠናቀቅ የሕዝቡን ተጠቃሚነት ለማረጋገጥ ርብርብ እንደሚደረግም አረጋግጠዋል። አራተኛው ዙር የጀጎል ኮሪደር ልማት ስራ ርዕሰ መስተዳድር አቶ ወርዲን በድሬህ በተገኙበት ዕጣ በማውጣት ወደ ስራ መገባቱ ይታወሳል። ለሐረሪ ክልል ፖሊስ ኮሚሽን አመራር አባላት ከጂኦ ስትራቴጂክ ኩስምና ወደ ታደሰ ቁመና በሚል ርዕስ ሲሰጥ የነበረው ሁለተኛው ዙር ስልጠና ተጠናቋል። በስልጠናው ማጠቃለያ ላይ ተገኝተው መልዕክት ያስተላለፉት የክልሉ ሰላምና ፀጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ የፖሊስ ሰራዊቱ በስልጠና ቆይታቸው ያገኙትን ግንዛቤ ተግባራዊ በማድረግ አገራቸውን ከባንዳዎችና ባዳዎች እኩይ ሴራ በንቃት መጠበቅ አለባቸው ብለዋል። ሲሳይ ዘር ይሁን ለሐረሪ ክልል ፖሊስ ኮሚሽን አባላትና አመራር አባላት ከጂኦ ስትራቴጂካዊ ኩስምና ወደ ታደሰ ቁመና በሚል መሪ ቃል ሲሰጥ የነበረው ሁለተኛ ዙር ስልጠና ተጠናቋል። በስልጠናው ማጠቃላይ የተገኝተው መልእክት ያስተላለፉት የክልሉ ሰላምና ጸጥታ አስተዳደር ቢሮው ኃላፊ አቶ ቶፊቅ መሐመድ የፖሊስ ሰራዊቱ በስልጠና ቆይታቸው ያገኙትን ግንዛቤ ተግባራዊ በማድረግ ሀገራቸውም ከባንዳዎችና ባዳዎች እኩይ ሴራ በንቃት መጠበቅ አለባቸው ብለዋል። ፖሊስ ህዝብን በታማኝነት በቅንነትና በኩልነት በማገልገል ህዝባዊነቱንም ማሳደግ እንዳለበት ያስገነዘቡት አቶ ቶፊቅ መሐመድ ሰራዊቱ ከህዝብና ከመንግስት የሚሰጠውን ተልእኮዎች በተሟላ ፖሊሳዊ ቁመና ለመፈጸም ከመቼውም ጊዜ በላይ ዝግጁ ሊሆን ይገባል ብለዋል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲ በበኩላቸው ፖሊስ የህዝብን ደህንነትን በመጠበቅና የልማት ስራዎችን በመደገፍ ከህዝብና ከመንግስት የተጣለበትን ኃላፊነት በአግባቡ መወጣት አለበት ብለዋል። ፖሊስ ክልላዊ አገራዊና ለማቀ አቀፋዊ ሁኔታዎችን በሚገባ ተገንዝቦ የሀገራችንን ብሔራዊ ጥቅም ለማስከበር በሚደረጉ ማናቸውም ተግባራት ላይ ግንባር ቀደም ሊሆን እንደሚገባም አክለው ገልጸዋል። በሁለተኛው የፖሊስ ሰራዊት ስልጠና ላይ የተሳተፉም የኮሚሽኑ አመራሮችና አባላት በክልሉ እየተከናወኑ የሚገኙ የኮሪደር እና ሌሎች የልማት ስራዎችን ተዘዋውረው ተመላክተዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉት ዜናዎቻችን እንደቀጠሉ ናቸው። የብሔር ብሔረሰቦች ህዝቦች ቀንን ማክበሩ በስነ መግባሪ ታነጽ አገር ወዳድ ትውልድ ለማስረጽ ትልቅ ሚና እንዳለው የሐረሪ ክልል ትምህርት ቢሮ አስታውቋል። የሐረሪ ክልል ትምህርት ቢሮም ሀያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሔራዊ ቀንን ምክንያት በማድረግም በክልሉ በሚገኙ ትምህርት ቤቶች ተማሪዎች መካከል የጥያቄና መልስ ውድድርም አካሂደዋል። ዘገባው የአብዲ ኡስማን ነው። ምስክር ለማ ዝርዝሩን ታቀርበዋለች። የሐረሪ ክልል ትምህርት ቢሮ ሀያኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሔራዊ ቀን ምክንያት በማድረግ በክልሉ በሚገኙ ትምህርት ቤቶች ተማሪዎች መካከል የጥያቄና መልስ ውድድር አካሂዷል። መርሃ ግብሩን አስመልክቶ መልእክት ያስተላለፉት በክልሉ ትምህርት ቢሮ የግብረገብና ገብና ስነ ዜጋ ትምህርት ፕሮግራም አስተባባሪ አቶ ታሪኩ ተካ የዝግጅቱ ዋና ዓላማ ተማሪዎችን ስለ ህገ መንግስት፣ ስለ ብሔር እኩልነትና ስለ ህግ የበላይነት ለማስተማር ያለመ ነው ብለዋል። የብሔር ብሔረሰቦችን ቀን መከበሩ ተማሪዎች በቂ ግንዛቤ እንዲያገኙና የህዝቦች በፍቅር በአንድነት በጋራ በመከባበርና በመቻቻል አብሮ መኖርን እንደሚያጠናክር አክለዋል። ዛሬ በሐረሪ ክልል ትምህርት ቢሮ የትምህርት ሴክተር የተማሪዎች የጥያቄና መልስ ውድድር ነው የተካሄደው። ይህ ውድድር በክልሉ ሁለተኛ ደረጃ ትምህርት ቤቶች መካከል የተካሄደ የማጠቃለያ ፕሮግራም ነው። እንግዲህ ፋይዳው በተማሪዎቻችን መካከል አብሮነትን አንድነትን የማጠናከርና የሀገራቸውን ህገ መንግስት የፌዴራሊዝም ስርዓትና በአጠቃላይ የብሔር ብሔረሰቦችን አንድነት ብዝሃነትና አንድነትን ባካተተ መልኩ እንዲያውቁ የሚያደርግ ትልቅ የጋራ የሆነ መድረክ ነው ያካሄድ ነው። የቀኑ አከባበር ዜጎች መልካም ስነ ምግባርን የሀገር ፍቅርን የፌዴራሊዝም ስርዓት ግንዛቤ እንዲያገኙና በአንድነት አብሮ የመኖር እሴቶችን እንዲያዳብሩ እንደሚያስችል ተናግረዋል። እውነት ነው፣ ስነ ምግባር ለአንድ ትውልድ በጣም አስፈላጊ ነው። አገር ለመገንባት በእውቀትም በስነምግባርም ነው። ስለዚህ ልጆቻችን ካለመተዋወቅ የሚፈጠርን ችግር የሚፈታ ነው ይሄ ብሔር ብሔረሰቦች በዓል። ስለዚህ ስለ ምግባር አንዱ መሰረታዊ ነገር ስለሆነ በዓሉ በከፍተኛ ደረጃ ጥቅም ያመጣል ማለት ነው። ምክንያቱም ጥያቄው ራሱ ከዚህ ጋር የተያዘ የተካተተም በውስጡ ስላለ ከስለ ምግባር ጋር የተያዙ የብሄር ብሔረሰቦች እና ህዝቦች አንድነትን እኩልነትን ፍትሐዊነትን አብሮ የመኖርን ከስነ ምግባር ጋር ተዋህዶ ባለበት ሁኔታ ስለሆነ በጣም በከፍተኛ ደረጃ ፋይዳ አለው ተብሎ ይታሰባል። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በሐረሪ ክልል ትምህርት ቢሮ ስር በሚገኙ ተማሪዎች መካከል በጥያቄና መልስ ውድድር ተከብሯል። ሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በማዕከላዊ ኢትዮጵያ ክልል ሆሳህና ከተማ ህዳር 29 ቀን 2018 ዓ ም ዴሞክራሲያዊ አንድነት ለህብረ ብሔራዊ መግባባት በሚል መሪ ቃል ይከበራል። ህብረተሰቡ ከየትኛውም ጊዜ በተሻለ መልኩ የሰላም ማስጠበቅ ስራው ላይ እየተሳተፈ መሆኑን የአቦከር ወረዳ አስታወቀም። በወረዳው ሁሉን አካላትም ባሳተፈ መልኩም በምሽት አካባቢ ጥበቃ ስራዎችም ተጠናክሮ መቀጠላቸው ነው የተገለጸው። አዩብ ካዛሊም በሐረሪ ክልል በአቦከር ወረዳ በምሽት የአካባቢን ሰላምን በማስጠበቅና ወንጀልን በመከላከል ረገድ ህብረተሰቡ ትልቅ አስተዋጽኦ እያደረገ እንደሚገኝ የአቦከር ወረዳ አስተዳዳሪ አቶ ሱልጣን ሳኒ ገለጹ። ህብረተሰቡ ከጸጥታ አካላት ጋር በቅንጅት እየሰራ እንደሚገኝና በዚህም ለዜጎች ደህንነት ሰላማዊ አካባቢ መፍጠር እንደተቻለም አስታውቀዋል። የሰላሙ ባለቤት ህዝቡ ነው ያሉት አስተዳዳሪው፣ ሰላሙን በማስጠበቅ ረገድ ከፖሊስና ከሌሎች የጸጥታ ኃይሎች ጋር በመተባበር እያደረገ ያለው ተሳትፎ እጅጉን ሊበረታታ የሚገባ ነው ይሆኑም ብለዋል። ህዝቡ የሰላም ጉዳይ የኔ ነው የባለቤትነት ስሜት እንዲሰማቸው ማለት ነው እና ህዝቡ ከፖሊስ ጎን ሆኖ ከሚሊሻ ጎን ሆኖ ከአመራር ጎን ሆኖ አካባቢውን ለራሱ ሰላሙን እያስጠበቀ ነው ያለው ማለት ነው። በወረዳው ሁሉንም አካላት ባሳተፈ መልኩ የጥበቃ ስራው እየተካሄደ እንደሚገኝና በተለይም ወጣቱ ትውልድ በሰላምና ጸጥታ ዙሪያ ትልቅ አበርክቶ ሊኖራቸው እንደሚገባም ገልጸዋል። ሰላም እንደ ሀገር ለመበልጸግና የዜጎችን ደህንነት ለማረጋገጥ ቀዳሚ ጉዳይ መሆኑን በመግለጽ ህብረተሰቡም ከምሽት የአካባቢ ጥበቃ ባለፈ በወረዳው እየተከናወኑ የሚገኙ የልማት ስራዎችን በባለቤትነት ስሜት ሊጠብቃቸው እንደሚገባም አስገንዝበዋል። ማህበረሰቡን ያላሳተፈ የሰላም ማስጠበቅ ስራ የሚፈለግ ን ግብ ሊመታ አይችልም ያሉት አቶ ሱልጣን የምሽት የአካባቢ ሰላም ጥበቃው ተጠናክሮ እንደሚቀጥል በመግለጽ በሰላም ማስጠበቅ ስራው ላይ እየተሳተፈ የሚገኘውን የወረዳውን ህብረተሰብም አመስግነዋል። ደግሞ ወጣቶቹ ደግሞ ለሀገራችንም ለልማት ብዙ አስተዋጽኦ የሚያመጡ ስለሆነ በጸጥታ ዙሪያም ትልቅ አስተዋጽኦም ማበርከት ስለሚችሉ አሁን ያሉት ወጣቶች በተለይ ከስድስት ሰዓት በኋላ ላይ በሺፍት ከኛ ጋራ ወጥቶ ከስድስት ሰዓት በኋላ ላይ ከኛ ጋራ ቢሰሩ የተሻለ ውጤታማ የሆነ ሰላም ማስመዝገብ እንችላለን። ስለዚህ የአቡበከር ወረዳ ነዋሪዎች ሙሉ እናቶችንም፣ አባቶችንም፣ ወጣቶችንም፣ ሴቶችንም ሁሉም በዚህ በጸጥታ ዙሪያ ላይ ከኛ ጋራ በዚህ ብርድ ላይ ተቀምጦ ለሰላማችን ዋጋ እንከፍላለን ብሎ ከኛ ጋራ እየሰሩ ያሉት ሁሉም የአቦከር ወጣቶች ማህበረሰቦችን ማመስገን እፈልጋለሁ። የሰላም ማስጠበቅ ስራውን ሲመሩ ያገኘ ናቸው። የአቦከር ወረዳ ፖሊስ ጣቢያ አዛዥ የሆኑት ኮማንደር አብዱልሀኪም መሀመድ በበኩላቸው በምሽት ጥበቃው ላይ የህብረተሰቡ ተሳትፎ የሚበረታታ መሆኑን ገልጸዋል። ከስጋት ነጻ የሆነ ወረዳን ለመፍጠር ህብረተሰቡን በማስተባበር እየሰራ እንገኛለን ያሉት ኮማንደር አብዱልሀኪም በየትኛውም ጊዜ ላይ ህብረተሰቡ ለፖሊስ ጥቆማዎችና መረጃዎችን በመስጠት ትብብሩን እንዲቀጥልም አሳስበዋል። ማህበረሰቡ ከየትኛውም ክፍለ ጊዜ በተሻለ ሁኔታ ላይ ከመንግስት ቆም ከመቆም አንጻር የሚያሳየው ፈቃደኝነት የሚያበረታታ ሆነው ሳለ እንደ ህዝብ ያለውን ሰላሙ በራሱ ለመረጋገጥ የሚፈልጋቸው ፍላጎት የሚያሳዩበት ሁኔታዎች በርካታ እንደመሆኑ መጠን እኛም ያው በተቻለን አቅም ጸጥታ ኃይሉ ያለው ህብረተሰብ ከስጋት ነጻ የሆነች ወረዳ ወይንም ቀበሌ እስከ መንደር ድረስ ያለውን ነገር በተጨባጭ ከህዝቡ ጎን ቆመን ያለውን ጸጥታ አብላይነት እያስጠበቅን ነው የምንገኘው። በምሽት ጥበቃው ላይ ተሳታፊ የሆኑት አቶ ደጀን ከፈኔ በወረዳው ሰላምን በማስጠበቅ እና ወንጀልን በመከላከል ሂደት ላይ ከፖሊስና ከአመራሮች ጋር በትብብር እየሰሩ እንደሚገኙም ያብራራሉ። ማህበረሰቡ ያው እንግዲህ እንደምናየው ሽማግሌም ወጣትም አይልም። ሁሉም ያው ለሰላሙ ጉሎ አስተዋጽኦ እያደረገ ያለ። ሌላኛዋ የወረዳው ነዋሪ ና የምሽት ጥበቃው ተሳታፊ ወይዘሮ ይታገሉ አሰፋ በበኩላቸው በአካባቢው አጠራጣሪ የሆኑ ነገሮች ሲገጥሟቸው በአካባቢው ለሚገኙ የጸጥታ አካላት በማሳወቅ ተቀናጅተው እየሰሩ እንደሚገኙም ገልጸዋል። ሰላም ዋጋ በጣም ከባድ ነው። ለሴ ሰላምን ዋጋ ለመግለጽ በጣም ከባድ ነው። እንዲህ ነው ማለት አይቻልም። ሰላም ስላለ ነው የምንወጣው፣ የምንገባው፣ ምንተነፍሰው፣ የምንማረው፣ የምንገበያየው ሁሉ በሰላም ነው። ያንን ደሞ ለማድረግ አብግን ከሆነ ከአካባቢያችንም እናያለን እየተዛዛር እንጠብቃለን ሮ እንድንወጣለን የአካባቢን ሰላም መጠበቅ የሀገርን ሰላም መጠበቅ በመሆኑ የአካባቢን ሰላም ለማምጣት የአካባቢው አስተዳደር የአካባቢው ማህበረሰብ ና የአካባቢ የጸጥታ ኃይል ወሳኝ ሚና አላቸው። በሀረሪ ክልል አቦከር ወረዳ በምሽት ህብረተሰቡን ያሳተፈ የአካባቢ ሰላም የማስጠበቅና ወንጀልን የመከላከል ስራ ውጤታማ ና ተጠናክሮ እንደሚቀጥልም ተገልጿል። ወደ ሀገር አቀፍ ዘገባዎች ተሻገርናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ አፍሪካው ፕሬዚደንት ጋር ተወያዩ። በሌላ ዜና ደግሞ በኢትዮጵያ የተሰማሩ የውጭ ኩባንያዎች በሀገሪቱ የተደረገው የኢኮኖሚ ማሻሻያ ተጨማሪ የኢንቨስትመንት እድል እንደፈጠረላቸው ተናገሩ። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎቹንም ጨምረን ወደ እናንተ እናደርሳችኋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ አፍሪካ ፕሬዝደንት ጋር ተዋይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ጋር ነው የተወያዩት። ታሪካዊ ከጂን 20 የመሪዎች ጉባኤ በአፍሪካ ምድር እንደ መሰናዳቱ በተለያዩ ጉዳዮች እንዲሁም በጉባኤ የአፍሪካ የውል ድምፅና የጋራ ፍላጎት የሚቀርብበት ሁኔታ ላይ መወያየታቸውን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። ውይይቱ የቡድን ሀያ አባል ሀገራት የመሪዎች ጉባኤ ዋዜማ ላይ እየተካሄደ ነው። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ርዕሰ ብሔራን እና ርዕሰነ መንግስታት ብሎም የአፍሪካ ህብረትና የአፍሪካ ሀገሮች ጋር ስብሰባ ላይ ተሳትፏል። ስብሰባው በደቡብ አፍሪካ ጆሃንስበርግ ተካሂዷል። መድረኩም ከጂን 20 የመሪዎች ጉባኤ በፊት በደቡብ አፍሪካም ፕሬዝደንት ሲረላ ማንፈሳ እየተሰናዳ ነው። በኢትዮጵያ የተሰማሩ የውጭ ኩባንያዎች በአገሪቱ የተደረገው የኢኮኖሚ ማሻሻያ ተጨማሪ የኢንቨስትመንት እድል እንደፈጠረ ተናገሩ። በኢትዮጵያ በጥራጥሬና ቅባት እህሎች ጨምሮ በግብርና ምርቶች ላይ ላለፉት 10 ዓመታት ከተሰማራው የሲንጋፖር ኩባንያ የመጡት ፓንኬጅ ኩማር ለፋና ዲጂታል እንደገለጹት በኢትዮጵያ የግብርና ዘርፍ ከፍተኛ ኢንቨስትመንት የመሳብ አቅም አለው። የኢትዮጵያ ግብርና ምርቶች በተለያዩ የቅባትና ጥራጥሬ እህሎች እንዲሁም የቡና ምርት ላይ መሰማራት ላይ የሚፈልጉ የውጭ ባለሀብቶች ትልቅ እድል እንዳላትም ተናግሯል። የውጭ ባለሀብቶች በሚሰማሩባቸው የግብርና ስራ ዘርፍ ላይ የተሻለ እንቅስቃሴ እንዲያደርጉ የሚበረታታ ድጋፍ እየተሰጠ እንደሚገኝ አስረድተዋል። ከዚህ በተጨማሪም የተደረገው የኢኮኖሚ ማሻያ ተጨማሪ ኢንቨስትመንትን የሚስብ አቅም እንዳለውም ተናግሯል። በማሻያው የኢትዮጵያ ኢኮኖሚ መነቃቃት ማሳየቱንም ገልጿል። መሰረቱን ቱርክ ካደረገው የ አኩሬክ የቴክኖሎጂ ኩባንያ የመጡት ሳሊም ባካይ በበኩላቸው ኢትዮጵያ ውስጥ ለግብርና ምርት እሴት መጨመር የሚያስችሉ ማሽነሪዎች ገበያ በጥሩ ሁኔታ እያደገ መጥቷል። የኢኮኖሚ መሻሻል ተጨማሪ ባለሀብቶችን እየሳበ መሆኑን ምርቶቻቸውን ለኢትዮጵያ በማስፋፋትም ከፍተኛ ፍላጎት አለን ሲሉ የተናገሩት በኢትዮጵያ የተመለከቷቸውን ለውጦች እጅግ አስደናቂ እንደሆነ በመግለጽ የኢትዮጵያ ኢንቨስትመንት እድልን ማስፋፋቱንም ተናግረዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ የማርበርግ ቫይረስን ለመከላከልና ለመቋጠር ከጤና ሚኒስትር ጋር የተቀናጀ ስራ እየተሰራ ነው አሉም። ርዕሰ መስተዳድሩና የጤና ሚኒስትር ዶክተር መቅደስ ዳባ በጂንካ ሆስፒታል ተገኝተው የማርበርግ ቫይረስን የመከላከል ክትትል ስራዎችን ምልከት አድርጓል። ከምልከታው በኋላም ርዕሰ መስተዳድሩ እንዳሉትም የበሽታው ስርጭትን ለመቋጠርና ተጨማሪ ጉዳት እንዳያስከትል ለመከላከል ፈጣን ምላሽ መስጫ ማዕከላት ጂንካ ላይ ተቋቁሟል። በዚህም የተቀናጀ አስቸኳይ ጊዜ ምላሽ በመስጠት ላይ እንደሆነም ተናግሯል። ጤና ሚኒስትር ከክልሉ መንግስት ጋር በቅ በት እየሰራ መሆኑን ገልጿል። ሚኒስትሩ በሽታውን በምርመራ ለመለየትም የሚያስችል ከፍተኛ የምርመራ አቅም ያለው ተንቀሳቃሽ ላብራቶሪውን ጨምሮ አስፈላጊ ቁሳቁስ ድጋፍ አድርጓልም ብሏል። ርዕሰ መስተዳድሩ ህብረተሰቡ የበሽታውን መተላለፊያ መንገዶች በመገንዘብ አስፈላጊውን ጥንቃቄ እንዲያደርግና ተጋላጭነትን በመቀነስም ራሱን ከበሽታው እንዲከላከልም ጥሪ አቅርበዋል። የጤና ሚኒስትር ዶክተር መቅደስ ዳባ በኩላቸው በሽታው እንደተከሰተ ፈጣን ምላሽ ሰጪ ቡድኖች ቫይረሱ ወደ ተገኘባቸው አካባቢ ተንቀሳቅሰው የተቀናጀ አስቸኳይ ጊዜ ምላሽ መስጠት መጀመራቸውን ተናግረዋል ጊዜ ፍጣን ምላሽ ሰጪ ማዕከላትና የህክምና ተቋማት ማቋቋምና ማጠናከር ስራ እየተሰራ እንደሚገኝም አስረድቷል ሚኒስትሩ ለጂንካ ሆስፒታል የማርበርግ ቫይረስ ለማከምና ለሌሎችም ህክምናዎች የሚያስፈልጉ የተለያዩ የህክምና ቁሳቁሶችን ድጋፍ አድርጓል። ህብረተሰቡ ሚኒስትሩ የሚያወጣቸው መረጃዎች በመከታተል ራሱን እንዲጠብቅም አስገንዝበዋል። በገበያ ተፈላጊ የሆኑ ቅመማ ቅመሞችና ሰብሎችን በማልማት ጠቃሚ የሆኑ እንደሚገኝ የደቡብ ምዕራብ ክልል የሸካ ዞን አርሶ አደሮች ገለጹ። አርሶ አደሮቹ ከቴፒ ግብርና ምርምር ማዕከል ያገኙትን የካካዋና ቫኒላ ችግኞችን በተገቢው ተንከባክበው ለምርት ማድረሳቸው ነው የገለጹት። ከዚህ ቀደም ካካዋና ቫኒላ በስም ብቻ ያውቁ እንደነበር የገለጹት የሸካ ዞን ነዋሪዎችም የሆኑት ብርሃኑ ጫኔና ወይዘሮ ከዲጃ ባረሮ አሁን ላይ ስለ ሰብሉ በቂ ግንዛቤ አግኝተው በስፋት እየመረቱ እንደሚገኝም አብራርተዋል። ከሶስት ሄክታር በላይ የሆነ ማሳ ቆንዶ በርበሬ ተክለው እየተንከባከቡ እንደሚገኙ ነው ወንድማማቾቹ ግዛቸው ካሳውንና አየናቸው ካሳውን ዘንድሮ እስከ አርባ ኩንታል ምርት በመሰብሰብ ከ5 ሚሊዮን ብር በላይ ለማግኘት እየሰሩ ስለመሆኑ የተናገሩት ከምርምር ማዕከላቱ ያገኙትን የቆንዶ በርበሬ ችግኞች ይበልጥ በማስፋፋትም ማሳቸው ወደ ሰባት ሄክታር ከፍ ለማድረግ እየተጉ መሆናቸውን ጠቁሟል። የኢትዮጵያ ግብርና ምርምር ማዕከል ዳይሬክተር ደረጀ ሁሉ እንዳሉት በበኩላቸው ማዕከሉ ውጤታማነታቸው በምርምር የተረጋገጠ 102 የሚደርሱ ቴክኖሎጂዎችን ለአርሶ አደሮቹ በማሰራጨቱን ገልጸው ከክልሉ ካካኦ ቫኒላን በስፋት በማምረትም የተቀናጀ ስራ እየተሰራ እንደሚገኝም ነው የጠቆሙት። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድር እና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በክልሉ 110000 ሄክታር የሚሆን ማሳ በቅመማ ቅመም መሸፈኑን አብራርተዋል። በክልሉ ከሚመረተው ቅመማ ቅመም ምርትም በየዓመቱ ከ56000 ቶን በላይ ማዕከላዊ ለማዕከላዊ ገበያ እየቀረበ እንደሚገኝ ነው አቶ ማስረሻ ለፋና ብሮድካስት የተናገሩት። ወደ ውጭ ዘገባዎች ያግረናል። ደቡብ አፍሪካና ዚምባብዌ ከቡድን ሀያ ስብሰባ ጎን ለጎን የንግድና ኢንቨስትመንት ግንኙነታቸውን ለማጠናከር ያለመ ውይይት ማካሄዳቸው ተነግሯል። ምክትል ፕሬዚደንት ፖል ማሻቴሌ በጆሃንስበርግ ውስጥ የዚምባብዌ ተቀዳሚ ምክትል ፕሬዚደንት የቀድሞ ጀኔራል ዶክተር ኮንስታንቲን ቺዌንጋን ማግኘታቸውን የደቡብ አፍሪካ ፕሬዚደንት ጽህፈት ቤት አስታውቋል። ደቡብ አፍሪካ በቅርቡ በተካሄደው የደቡብ አፍሪካ ልማት ማህበረሰብ ጉባኤ ላይ ጊዜያዊ ሊቀመንበር ስትረከብ ዚምባብዌ ላደረገችው ድጋፍ በድጋሚ ላመሰግን እንፈልጋለሁ ሲሉ ማሻቴሌ ከውይይቱ በኋላ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ሁለቱ ሀገራት ከአፓርታይድ እና ከቅኝ አገዛዝ ትግል ጀምሮ ጥልቅ ታሪካዊ ትስስር እንዳላቸው አስታውሰው ፕሬዚደንቱ ጽህፈት ቤት ዚምባብዌ ከደቡብ አፍሪካ ልማት ማህበረሰብ ዋነኛ ንግድ አጋሮች አንዷ መሆ አጽንኦት ሰጥቷል። በተጨማሪም ከ120 በላይ የደቡብ አፍሪካ ኩባንያዎችን በማዕድን ማውጣት፣ በባንክ አገልግሎት፣ በቱሪዝም፣ በንግድ ግንባታና በሌሎችም ዘርፎች በዚምባብዌ እንደተሰማሩ ተጠቁሟል። ወደ ተከታዩ ዜና አልፋለሁ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፍልስጤም መንግስት ምስረታ ላይ ያላቸውን ጠንካራ ተቃውሞ በድጋሚ ገልጸዋል። እስራኤል ከሳኡዲ ጋር መደበኛ ግንኙነት ብትጀምር እንኳን ፍልስጤን የምትባል ሀገር መመስረቷን እንደማትቀበል ነው ፕሬዚደንት ኔተንያሁ የገለጹት። ዝርዝር አለን። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፍልስጤም መንግስት ምስረታ ላይ ያላቸውን ጠንካራ ተቃውሞ በድጋሚ ገልጸዋል። እስራኤል በጉዳዩ ላይ መደበኛ ግንኙነት ብትመሰረት እንኳን ይህንን አቋሟን አትቀይርም ብለዋል። ከእስራኤል የዜና አውታር አቡ አሊ ኤክስፕረስ ጋር ባደረጉት ቃለ ምልልስ ስለ ተስፋው ተጠይቀው ኔታንያሁ የፍልስጤም መንግስት አይኖርም፣ የዚያን ያህል ቀላል አይደለም፣ ይህ ለእስራኤል ህልውና ስጋት ነው ብለዋል። ሆኖም የእስራኤሉ መሪ ጋዛ ጦርነት ማብቃቱን በማንሳት ከሳውዲ አረቢያ ጋር መደበኛ ግንኙነት መመስረት በተመለከተ አሁንም ጥንቃቄ የሚፈልግ ብሩ ተስፋ እንዳላቸው ተናግረዋል። ሁኔታዎች ሊኖሩ ይችላሉ፣ ነገር ግን ሁኔታዎቹ በሁለቱም ወገኖች ተቀባይነት ሊኖራቸው ይገባል። ደግሞም ለሁለቱም ወገኖች ጥሩ ነውም ብለዋል። አንድ ላይ ከሆንም በጣም ጥሩ በመሆኑ አስፈላጊ ጥቅሞቻችንን እንጠብቃለን ሲሉም አክለዋል። በሌላ በኩል ሐማስ እስራኤልን በጋዛ ቢጫ መስመር ተብሎ የሚጠራውን የእርቅ ማካለሉን ቀይራለች፣ አዲስ ነዋሪዎችን ማፈናቀል ዘመቻ በማድረግ የተኩስ አቁምን እንደጣሰችም ከሷል። የተባበሩ መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪች የተኩስ አቁም ደካማነት ስጋት እንዳሳደርባቸው እና በጋዛ የፍልስጤማውያን ግድያ መቆም አለበትም ብለዋል። የሂውማን ራይትስ ሰዎች ሪፖርት በበኩሉ የእስራኤል ጦር በያዘው ዌስት ባንክ በአስር ሺዎች የሚቆጠሩ ፍልስጤማውያን ማፈናቀሉ የጦር ወንጀል እና በሰው ልጆች ላይ የሚፈጸሙ ወንጀሎች መኖሩን ያሳያልም ብለዋል። መጨረሻም የስፖርት ዜናም ኢትዮጵያ በብስክሌት ውድድር የወርቅ ሜዳሊያ አስመዘገበችም። በሌላ ዜና ደግሞ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በተጨማሪ ሰዓት በተቆጠረበት ግብ ከሶማሊያዎቻው ጋር አቻ ተለያይቷል። አዩብ ካዛሊ ሲሳይዘርሁን ዝርዝራለሁ። በ19ኛው የ2025 የአፍሪካ ብስክሌት ሻምፒዮና ኢትዮጵያ ሁለተኛ የወርቅ ሜዳሊያዋን አስመዝግባለች። 64.5 ኪሎ ሜትር በሸፈነው የአዳጊ ወጣቶች የጎዳና ላይ ውድድር በሴቶች ጽጌ ካሳይ ውድድሩን በቀዳሚነት አጠናቃለች። ብስክሌተኛዋ ከትላንት በስቲያ በተደረገው የግል ሰዓት ሙከራ ውድድር የወርቅ ሜዳሊያ ማሸነፏም አይዘነጋም። ቀሳነት ግርማይ እንዲሁም ራሄል ታመነ ሶስተኛና እና አራተኛ ደረጃን ይዘው ማጠናቀቅ ችለዋል። በሻምፒዮናው ከ30 አገራት የተወጣጡ ብስክሌተኞች እየተካፈሉም ሲሆን ኢትዮጵያ ሁለት የወርቅና አንድ ነሐስ ሜዳሊያዎችን አግኝታለች። መረጃው የኢትዮጵያ አትሌቲክስ ፌዴሬሽን

በሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ኢትዮጵያ በጭማሪ ደቂቃ በተቆጠረባት ጎል ከሶማሊያ ጋር አቻ ተለያይታለች። ከ17 ዓመት በታች የምስራቅና መካከለኛው አፍሪካ ሴካፋ ውድድር ሶስተኛ የምድብ ጨዋታ ትናንት ምቀን አስር ሰዓት ላይ የኢትዮጵያ ብሔራዊ ቡድን ከሶማሊያቸው ጋር 3 ለ3 አቻ ተለያይተዋል። ዳዊት ካሳው ሁለት ግቦችን በፍጹም ቅጣት ምትና በጨዋታ ሲያስቆጠር አቤኒዝራ አለማየሁ ቀሪዋን ግብ ለኢትዮጵያ አስቆጥሯል። ኑር አብዱረሺድ ኦማር ሁለትና አነስ መሐመድ ደግሞ ሶስተኛዋን የሶማሊያ የአቻነት ግብ ማስቆጠር ችሏል። የቀን አስር ሰዓት በአበበ ቢቂላ ስቴዲየም በተካሄደው አስደናቂ ፉክክርና አዝናኝ ጨዋታ በሁለቱም ብሔራዊ ቡድኖች በኩል በርካታ ደጋፊዎች ተገኝተዋል። በአሰልጣኝ ቤንጃሚን ዚመር የሚመሩት የዋልያዎቹ ተከታይ ቀይ ቀበሮዎቹ ከሶማሊያ ብሔራዊ ቡድን ብርቱ ፉክክር የገጠማቸው ሲሆን፣ ግብ ጠባቂው ተመስገን ከበደ በርካታ ጎል የሚሆኑ ኳሶችን ሲያመክን ውሏል። ቀይ ቀበሮዎቹ ሁለት ጊዜ መምራት ቢችሉም ንጥባቸውን ማስጠበቅ ሳይችሉ ጎል አስተናግደው አቻ ወጥተዋል። የኢትዮጵያ ብሔራዊ ቡድን አቻ መውጣቱን ተከትሎ በሰባት ነጥቦች ምድቡን እየመራ ይገኛል። ጨዋታው ማሸነፍ ወደ ግማሽ ፍጻሜው በቀጥታ የሚያሳልፋቸው ቀይ ቀበሮቹ አቻ መውጣታቸውን ተከትሎ የቀጣይ ጨዋታን አንድ ነጥብ ለመጠበቅ ተገደዋል። ዳዊት ካሳው በሶስት ጨዋታዎች ስድስት ጎሎችን አስቆጥሮ ውድድሩን በኮከብ ግባግቢነት እየመራ ይገኛል። በአሰልጣኝ ቤንጃሚን ዚመር የሚመሩት ብሔራዊ ቡድኑ የምድብ የመጨረሻ ጨዋታቸውን በቀጣይ ሳምንት ሐሙስ ከኬንያ ጋር የሚያደርጉ ተደርጎ ይሆናል። በተመሳሳይ ሰዓት በተደረገ የምድብ ሁለት ጨዋታ ኬንያ ሩዋንዳን ሁለት ለአንድ አሸንፋለች። በምድብ አንድ ላይ የምትገኘው ኬንያ በአበበ ብቂ ለስቴዲየም በተደረገው ጨዋታ ኒኮላስ ኦቾሎና ትሬቨር እና ሲሶሪ ግቦቹን አስቆጥረዋል። ሽሚናማ ኦሊቨር ደግሞ የሩዋንዳን ብቸኛ ግብ አስገኝቷል። ሩዋንዳ በምድቡ ሁለቱም ጨዋታ የተሸነፈች ሆኗል። በድሬዳዋ ደግሞ ዓለም አቀፍ ስቴዲየም በተካሄደው ጨዋታ ተንዜኒያ ኡጋንዳን ሁለት ለአንድ በሆነ ውጤት አሸንፋለች። ከሐረሪ ክልል ቴሌቪዥን እለቱ የነበሩን ዜናዎች የተከታተላችሁት ይመስል ነበር። ዜናዎቹን ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብሬያቸው ቆይታ አድርጊያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ሰናይ ጊዜን እየተመኘው የኔም በዚያ አበቃው። ጤና ይስጥልኝ።